አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዛሬ ልነግራቸው የፈለግኩት ስለ እንቅርት ሆርሞን ማነስ ነው። የእንቅርት ሆርሞን ማነስ ቪዲዮ ለመስራት ያነሳሳይ ነገር ምንድን ነው? ጥንዶች ልጅ እንቢ ሲላቸው፣ እንግዲህ ተጋብተው አብረው እየኖሩ ልጅ እንቢ ሲላቸው ወደ ክሊኒክ ይመጣሉ። ምክንያቱን ለማወቅና ሕክምና ለማግኘት ወደ ክሊኒክ ይመጣሉ። በሚመጡበት ሰዓት ላይ የተለያዩ ምርመራዎች ይደረጋሉ። ከነዚህ ምርመራዎች ውስጥ ሁለት ትልልቅ የሆርሞን ምርመራዎች የማይቀሩ ናቸው። እሱም የጡት ሆርሞን ወይም ደግሞ የወተት ሆርሞን ፕሮላክቲን ሆርሞን የምንለውና የእንቅርት ሆርሞን ምርመራ ነው። እና ብዙ እህቶች ላይ ኢትዮጵያውያኖችም ሌሎችም ዜጎች ላይ የእንቅርት ሆርሞን ቀንሶ አይቻለሁኝ በጣም በብዛት ማለት ነው። እና እነዚህ እህቶች ለዚህ ለእንቅርት ሆርሞን ማነስ ሕክምና በተጀመረላቸው በሶስተኛ ወር ወይም ደግሞ በአራተኛ ወር እርግዝና ተፈጥሮ ድጋሜ ለክትትል ወደ ክሊኒክ ይመጣሉ። እና ይሄ የእንቅርት ሆርሞን መቀነስ የተለያዩ ምክንያቶች ይኖሩታል። ኢንፌክሽን ሊሆን ይችላል። በሰርጀሪ ወጥቶ ሊሆን ይችላል። ራሱ ነው የቻሉ ብዙ ምክንያቶች አሉት። ግን እኔ ልነግራቸው የፈለግኩት ከአኗኗር ዘይቤያችን ጋር የተያያዙ ምክንያቶቹ ነው። እነሱን ብናሻሽል የእንቅርት ሆርሞን ማነስን መከላከል እንችላለን። ከጉሎጭም እራሳችንን እንጠብቃለን። ስለዚህ እነሱን ነው ልነግራቸው የፈለግኩት። የመጀመሪያው ነገር አንደኛው አካላዊ እንቅስቃሴ አለማድረግ ነው። እንግዲህ አካላዊ እንቅስቃሴ ብናደረግ በሳምንት ቢያንስ ለሁለት ቀን ለ30 ደቂቃ አካል ላይ እንቅስቃሴ ብናደርግ ጡንቻ ይጠነክራል፣ የሙዳቸው የተስተካከለ ይሆናል። ስለዚህ ኢንአክቲቭ የሆነውን ቲ4 ወደ ቲ3 ስለሚቀየር በዚህ በእንቅርት ሆርሞን ማነስ አይጠቁም። ከእሱ ጋር ተያይዞ የሚመጣው መካንነትና ሌሎች ጠንቆችን መከላከል ይቻላል ማለት ነው። አንዱ እንግዲህ ምክንያት ይሆናል ብዬ ያሰብኩት አካል ላይ እንቅስቃሴ አለማድረግ ነው። ሁለተኛው ምክንያት ሲጋራ ማጨስ ወይም ደግሞ ሲጋራ ማጨስ የሚለው ልቶና ትንባኮና የትንባኮ ዝርያዎችን መጠቀም፣ ምክንያቱም በአብዛኛው ሽሻ የተለመደ ስለሆነ ማለት ነው። እንግዲህ ሲጋራ ውስጥ ሲያናይድ የተባለ ንጥረ ነገር ስላለ ይሄ ሲያናይድ ደግሞ አዮዲን የተባለውን ንጥረ ነገር ወደ ደማችን እንዳይገባ አብዞርቭ እንዳይደረግ ስለሚከላከል ሃይፖታይሮዲዝም ወይም ደግሞ የእንቅርት ሆርሞን ማነስን ያስከትላል ማለት ነው። ስለዚህ ሲጋራ ማጨስ ወይም ደግሞ ትንባኮና የትንባኮ ዝርያዎችን መጠቀም ሳምባን ይጎዳል። ልብን ይጎዳል። ከልብና ከሳንባ ጋር እኩል የእንቅርት ሆርሞንንም ይጎዳል። ስለዚህ ልጅ እንዳይፈጠር ወይም ደግሞ ለመካንነት ከሚያጋልጡን መንገዶች ውስጥ አንዱ እሱ ሊሆን ይችላል ማለት ነው። ወይም ደግሞ ከተፈጠረ በኋላም እንዲወርድ ሊያደርግ ይችላል። ስለዚህ የትንባኮ ዝርያዎችን ባለመጠቀም፣ ሲጋራ ባለማጨስ፣ ሽሻ ባለማጨስ የታይሮይድ ሆርሞን እጥረትን በመከላከል እሱና ማን ነው። በታይሮይድ ጥረት ምክንያት የሚመጡ በታይሮይድ ሆርሞን ምክንያት የሚመጡ ጠንቆችን መከላከል ይቻላል ማለት ነው። በሶስተኛ ደረጃ ላይ የተቀመጠው ጭንቀት ነው። እንግዲህ ያው ጭንቀት የማይቀር ነው። ስለዚህ በተቻለ መጠን ጭንቀትን ማንጅ ለማድረግ መሞከር ነው። በአራተኛ ደረጃ ላይ የተቀመጠው ቡና ወይም ደግሞ ካፌን ማብዛት ነው። እንግዲህ ቡና ሁለት ስኒ በቀን ወይም ሶስት ስኒ በቀን ተብሏል። ከዚህ በላይ የምንጠቀም ከሆነ ግን ቡና በብዛት የምንጠቀም ከሆነ እንደሚታወቀው ቡና እንቅልፍ ይነሳል፣ ራስ ምታት ያመጣል፣ መንቀዣቀዣ ያመጣል። እነዚህ ነገራቶች በሙሉ ለሃይፖታይሮዲዝም ያጋልጣሉ ወይም ደግሞ ለእንቅርት ሆርሞን ማነስ ያጋልጣሉ። ይህ የእንቅርት ሆርሞን ማነስ ደግሞ ለመካንነት ያጋልጣል ማለት ነው። ሌላኛው እነዚህ ፕሮሰስ የተደረጉና የተጠባበሱ ምግቦችን መጠቀም በተለይ እንደዚህ እንደ ቺፕስ አይነት የተጠበሰ ዶሮ የመሳሰሉ ነገራቶችን በብዛት መጠቀም ለሃይፖታይሮዲዝም ወይም ደግሞ ለእንቅርት ሆርሞን ስለሚያጋልጥ ለመካንነት ይዳርጋል ማለት ነው። ስለዚህ አካላዊ እንቅስቃሴ እናድርግ፣ ትንባኮና ከትንባኮ ጋር የተያያዙ ፕሮዳክቶችን አንጠቀም፣ ጭንቀትን በተቻለ መጠን እናስወግድ፣ ቡና አናብዛ፣ ፕሮሴስ የተደረጉ ምግቦችን አንጠቀም። እነዚህ ነገራቶች በማድረግ ከዚህ ከእንቅርት ሆርሞን ማነስና እሱን ተያይዞ ከሚመጡ ጠንቆች ከእሱ ውስጥ ደግሞ አንደኛው መካንነት ነው። ራሳችንን እንከላከል።